ለሰው ጅል ነው የምትመስለው። ለሚያይ ውሉ ፋራ ነው የምትመስለው። ለምን እድልህ እንዴት አትጠቀም? እድልሽ እንዴት አትጠቀም? አሁን የተሰማ ሰበር መረጃ ከሰሞኑ በርካቶችን ያነጋገረው ቀሲስ ደበበ ከዘርፌ ጋር ሌላ ትኩሳት የሆነው ቪዲዮ ወጣባቸው ሲሆን ይህ ቪዲዮም በአሁኑ ሰዓት በርካቶችን እያነጋገረ ይገኛል። በዙሪያም መረጃዎችን እንሰጣችኋለው። የሚናፈሱ ወሬዎች አሉ። ይሄኛው አንድ ሰሞን ይሄኛውን ሃይማኖት፣ ኦሮሚያ ሊያጸዳ ነው ይሄኛውን ሊያጸዳ ነው የሚሉ ሰዎች ከእውቀት ኦሮሚያን ከማወቅ የጸዱ ስብስቦች ናቸው እነሱ እንደዚህ የሚሉት። እኔ ልነግራችሁ የምፈልገው የኦርቶዶክስ ቤተክርስቲያን ለኛ ለኢትዮጵያውያን ክብራችን ናት። አንተና ሕዝብ ሆድና ጀርባ ሆናችኋል። ዶክተር አብይ በአካል ሰንሰለቱን በጥስና ከሕዝብ ጋር ተገናኝ፣ ሕዝብ አዳምጥ። አገር የሚመራው በሕዝብ ነው። ስልጣን ደግሞ የሕዝብ ነው። መስለዋል አምሮ ወያኔን የራሱ ያልሆነን ከቤተ መንግስት ያወጣ ህዝብ አንተ ላይ አላመረረም እንጂ ያመረረ ቀን በጠራራ ፀሐይ ነው ከቤተ መንግስት የሚያወጣ። በሌላ ዜና ዶክተር አንጋሳ በዝቋላ ላይ የተፈጸመውን ጥቃት ተከትሎ የሽመልስ አብዲሳ ቡል ዶዘሮች በጫካ ውስጥ ተዘጋጅተው መቀመጣቸውን እና ትእዛዝን ብቻ እንደሚጠብቁ አንድ መረጃ ወጡ ሲሆን ስለ ጠቅላዩም አንድ ቁልፍ የሆነ ሚስጥርን አጋርተዋል። በዙሪያ መረጃዎችን እንለውጣለን። የምናፍረውም ነገር የለም። ምንም አላልም፣ ህግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም፣ መሳሪያም የለንም፣ የምንዋጋበትም የለንም። መሳሪያ ያለው አካል ግን የዚህችን ቤተክርስቲያን ህግና ስርዓት ሊያስከብር ይገባል። የአዲስ አበባ ከንቲባ የሆነችው አዳነች አቤቤ አሁን አመሻሽ ላይ ቤተ ክርስቲያን ተገኝታ በዝቋላ ህይወታቸው ላለፉ አባቶች የሻማ መብራት ፕሮግራም ላይ ተገኘች ሲሆን በዚያም እያለቀሰች ያስተላለፈችው መልእክት የበርካቶችን ልብ ሰብሯል። ለመሆኑ ምንድን የተፈጠረው በጋራ እንቃኘዋለን። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ውድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም የተመሰገነ ይሁን። በዘር በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን እየላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክና ሼር መረጋችሁን አትርሱ። ዳይ ወደለት ቪዲዮ በዝቋላ ላይ የደረሰው አደጋ እጅግ አደገኛ የሆነ አደጋ ነው። ምንም አይነት ከጸሎትና ከብህትውና በቀር ሌላ ነገር አደረጉ የማይባሉ አባቶች ናቸው በግፍ የተረሸኑት። መንጎስና ንባርኮና ቀድሶ ከሰጣቸው ጌታ ተቀበለው ዓለምንና ፍቃዷን በምድር ሳሉ ቀብረው ዘላለሜን በመምረጥ ቀን ከሌት ፈጣሪያቸውን እያመሰገኑ በርካቶችንም በወንጌል ቃል እያስተማሩ ከክፉ መንገድ የሚመልሱ አቦ አባቶች ላይ በዝቋላ ለሁለተኛ ጊዜ ተደገመው። ይህ እልቂት እጅግ በጣም ልብ የሚሰብርና የሚያሳዝን ነው። እነዚህ መነኮሳት መሳሪያ ያልታጠቁ፣ የፖለቲካ አጀንዳ የሌላቸው ሲሆን በጠራራ ፀሐይ ግን መተው ገዳዮች እንዳሻቸው መፈንጨታቸው የኦሮሚያ የጸጥታ ኃላፊን ጥያቄ ውስጥ የሚከተኑ እናገኘዋለን። ብቻ ግን አባቶች ወደዘጋጀላቸው ዘጋጀላቸው ወደ ተስፋይቱ ገነት ሲያመሩ፣ ይብላኝ ለነቀሎች ዘመናችሁን በመቅበዝበዝ ለምትኖሩት ብዙ ነው። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው። በሰው ሀገር በሀገሩ ስደተኛ ሆነ ምንድነው? አይገርምም? አዎ። ታዲያ ይህንን እግዚአብሔር አምላክ ያርቅልን። ሁለተኛ ያሳየን። በሀገር ሳሉ እንደ ሌላ ዜጋ መታየት ብሎ መሰደድ እንዴት ያማል። በዘመናችን በገዛ ሀገራቸው ከቤት ንብረታቸው ተፈናቅለው የሚያርፉበት ያጡ ብዙ ኢትዮጵያኖች አሉ። በሀገራቸው እንደ ማንኛውም ሰው ተምረውና በማድረግ ተመርቀው ስራ ማግኘት ሲያቅታቸው ስደትን የመረጡ ወጣቶችን መመልከትም እጅግ በጣም ያሳዝናል። ይህ ማለት በአንድም በሌላ መንገድ በገዛ ሀገራችን ስደተኞች አድርገውናል። እንዲህ ለሚያደርጉ ሰዎች ልቦናን ይስጥልን። ቤተ ክርስቲያን ላይ ይህንኑ ነው እያደረጉ ያሉት። አሁን አንዳንዴ የሚናፈሱ ወሬዎች አሉ። ይሄኛው አንድ ሰሞን ይሄኛውን ሃይማኖት ኦሮሚያ ሊያጸዳ ነው ይሄኛውን ሊያጸዳ ነው የሚሉ ሰዎች ከእውቀት ኦሮሚያን ከማወቅ የጸዱ አንተና ሕዝብ ሆድና ጀርባ ሆናቸዋል ዶክተር አብይ ባክ ሰንሰለቱን በጥስና ከሕዝብ ጋር ተገናኝ፣ ሕዝብ አዳምጥ። አገር የሚመራው በሕዝብ ነው። ስልጣን ደግሞ የሕዝብ ነው። መስለዋል አምሮ ወያኔን የራሱ ያልሆነን ከቤተ መንግስት ያወጣ ህዝብ አንተ ላይ ያላመረረም እንጂ ያመረረ ቀን በጠራራ ፀሐይ ነው ከቤተ መንግስት የሚያወጣ። እመነኝ እቺ በዘሩና በማንነቱ የኦሮሚያ ክልል ፕሬዝዳንትና የክልሉ የብልፅግና ቢሮ ኃላፊ አመራሮች ናቸው። አመራርና የኦሮሚያ ክልል ብልጽግና ቢሮ ከነ አመራራቸው ከነ ካቢኔዎቻቸው ካልተፈረካከሱ በቀር በጭራሽ ሞት ግድያ በኦሮሚያ ሊቆም አይችልም። በሌላ በኩል ዶክተር አንጋሳ ለጠቅላዩ እንዲህ ሲሉ መልእክታቸውን አጋርተዋል። አብይ ህዝብን አድምጥ፣ ያለበለዚያ ግን ከወያኔ በጥፍ የከፋ ነገር ይገጥማል። ዛሬ ላይ ከቤት ንብረታቸው ተፈናቅለው መሸሸግ ያጡትን ቤት ይቁጠራቸው። ዛሬ በዘመናችን እርስዎ የኮሊደር ልማት እያሉ በሌላ ሀገራችን ክፍሎች ደግሞ በርካታዎች በጦርነትና ራብ ያልቃሉ። ይህ ምንን ያሳየናል? ከሰው ይልቅ ልማትን እንዳስቀደሙ ነው። የሚሰራው ልማት እኮ ለህዝቡ ነው። ይህ ደግሞ ህዝቡ ከሌለ ደግሞ ባዶን የሚባዛው ስለሆነም አስተካ መካከል ያሉ ሲሆን ስለ ሽመልስ አብዲሳም በዝቋላ ቁልቁለት ላይ በስውር ስላስቀመጣቸው ቡልዶ ዞሮች ዶክተር አንጋሳ መረጃ ወጥቷል። የአሁኑ የአባቶች ግድያ በፖለቲካ ሴራ የተቀነባበረ ነው ያሉ ሲሆን፣ ሀሳባቸውም አንድና አንድ ነው። ቦታውን ከአበው ነጥቀው ለልማት መዋል ስለሆነ እነዚህን ቡልዶ ዞሮች ወደ ስራ ከመሰማራታቸው በፊት ታገሉ፣ ስለ ሃይማኖታችሁም ቁሙ ሲሉ ንግግራቸውን ቋጭተዋል። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቋሚ ሲኖዶስና አዲስ አበባ ከተማ አስተዳደር በጋራ የተሰጠ መግለጫ። የሀገራችን ከንቲባ የሆኑት አዳነች አቤቤ በዝቋላ አባቶች ላይ የደረሰውን እልፈት ተከትሎ በማህበራዊ ትስስር ገጻቸው ላይ ይህንን መልእክት እያለቀሱ አጋርተዋል። ኦርቶዶክስ ላልቀረባት በቶሎ የማትገባ ቅኔ፣ እንዲሁም የሀገር ባለውለታም ጭምር ናት። በዘመናችን ግን ከንግግር በዘለለ የሚያከብራት ቁጥሩ እጅግ በጣም አናሳ ነው። በተለይም በአመራርነት ቦታ ላይ ያለን ሰዎች ለዚህ ነገር ተጠያቂዎች ነን። ኦርቶዶክስ የለችም ማለት ትውልድ የለም ሀገር የለም ማለት ስለሆነ የሚገባውን ክብር ለአባቶች እንዲሁም ለቤተክርስቲያን መስጠት ያስፈልጋል ሲሉ ተናግረዋል። ጂን እኮ ነው የምትመስለው፣ ለሰው ጂን ነው የምትመስለው፣ ለሚያይ ሁሉ ፋራ ነው የምትመስለው። ለምን እድልህ እንዴት አትጠቀም? እድልሽ እንዴት አትጠቀም? ይሄ እያለሽ ይሄ እያለህ ሲታየኮ ፋራና ምንም የማያውቅ ነው ይመስለው፣ ውስጡ ግን ነጣቂ ተኩላ ነው ስትል ትልቅ ቀሲስ ደበበን ዘርፌ ወረፈችው። ዘርፌም በቀሲሱ ዙሪያ ያደረሰባት ነገር ካለም ትጠቃ መናገር አልፈልግም፣ ግን ደግሞ ባያደርገውም ሁኔታው ባይመቸውም እኔ ዛሬ ከሷር ጊዜ ሞለዳ ቀሬ ነበር ስትል በሌላ ትኩሳት ብቅ ብላለች። ለዘርፌ የምልሽም መናገርሽ ጥሩ ሆኖ ሳለ አንቺም በፍቃደኝነት ከይጩፋ ጋር ያደረሽው ነገር መቼም የማይረሳ ነው ልልሽ እወዳለው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛ ዛሬ እናንተን ያስተምራል ይጠቅማሉ፣ መረጃ ምን አሉ ብዬ አሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጠ በሌሎች አስተማሪና አዝናኝ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው፣ መለስ እያላችሁ ሰብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።